ነው አይደለም። አሁን እኔ የጠየኩት ጥያቄ አትደፋፍነውም። እንደዛ ከሆነ ማ እኮ እኔ ቤተሰብ ስብከት አላዳምጥም። እንደ አሁን እንትና ላይ ገብቼ ስላሴ ብዬ ማዳምጥ ይችላሉ። አንተ የሰበከው ከዚህ በፊት እኔ ግን፣ አሁን እኔ መልስ ስለሆነ የምፈልገው ቃል በቃል እናውራ፣ ስለ ስላሴ ማለት በጣም ጥሩ። አይ ችግር ብቅ ነው ጀምሩ የሚባለው አምላክ የሚያደርግ እንደነበረ ከስድስት መቶ አሁን እኔ ስገባ። ኧረ ቆይ ተረጋጋ። መጀመሪያ ስናወራ የነበረው ቆይ እስኪ አትረበሽ። መጀመሪያ ሰለ ስላሴ ነው ስናወራ የነበረው ሰለስላሴ እያወራን እያለ አላህ የሚለውን ስያሜን እኔ እኮ አላህን አመልካለሁኝ አለ አጎቴ ማለት ነው። አላህ የሚባለው ስያሜ ነቢ መሐመድ ሰሌ ሰለመን ከመምጣታቸው በፊት አይሁዳና ክርስቲያኖችም ሲያምኑበት የነበረው ነው። አረብኛ ሳይሆን ደግሞ የሂብሩ ቋንቋ ንግግር ነው ምናምን እያለ ሲያወራ ትክክል ነህ ምናምን እያልኩት አንተ መጣ። አሁን እኛ እያወራን የነበረው መጀመሪያ ግን ስለምንድነው? ሰለ ስላሴ ነው። ስላሴ የሚለው ቃል ባይብል ላይ ባለው አላህ በሚለው ቃል። ተረጋጋ፣ ቆይ። ተስማሚ ያለች ተርጓሜ። ተረጋጋ፣ ቆይ፣ ቆይ፣ ተረጋጋ እና ከዛ በኋላ እናወራለን። ቆይ፣ አላህ የሚለው ስያሜ እኮ ነው የምናወራው አሁን። አሁን እኔ አላህ የሚለው ስያሜ የት ነው የሚለውን ነገር እና የለን ችግር የለውም ችግር የለውም። ግን ስላሴ መጀመሪያ እንጨርስ። አሁን ማናጎት የምን ብዬ ጠየቁት ስላሴ የሚለው ቃል አለው። አረ ስላሴ ነው እያወራን የነበረው። ስላሴ ነው እያወራን የነበረው። ስላሴ የሚለው ስያሜ ስላሴ የሚለው ስያሜ ባይብል ላይ የለም ነገር ግን ኮንሰብቱ ነው ያለው አሉ። ኮንሰፕቱ ምንድን ነው ብዬ ስጠይቀው ደግሞ ኮንሰብቱ ያለው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚል ነው ብሎ ሲ ነግረኝ፣ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ማስረጃ ስጠኝ እያልኩትኝ ከዛ በኋላ ወደ ሌላ ርዕስ ተቀየረ ማለት ነው። ርዕሱ አንተ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ስ አለ ባይ እሱ መልስልኝ፣ ወደ ቀጣይ እንሄዳለን። አሁን ርዕስ ሸሸት ሳይሆን የምታደርጊው። ምን እናደርጋለን መሰለሽ፣ መጀመሪያ አላህ የሚባለው ሂብሪ ላይ ምናምን አለ በምትይው አስተምሮ እንሂድና እናያዋለን። ሁለተኛ አንድ ስተትሽን

በስም አታስቀይር ከሆነ አሁን ስላሴ የሚለው አምላክህን እኮ ስለዚህ ስላሴ የሚለው አለ ባይሉ ላይ በቃ ሲያዳ ስላሴ የምትለዋ ወርድ ወርድ ስላሴ የምትለዋ ወርድ የለም። ልክ አንቺ ቁርአን ላይ ተውሂድ የሚለው ቃል እንደሌለ ማለት ነው። እኔ ሀዲስ ላይ ነፍ ነፋስ ያለች እንደዛ ከሆነ እኔም የተርጓሚ መጽሐፎቶች ላይ በደንብ አሳይ። አደለም፣ መለኮታዊ መጽሐፍ ነው ማማ ገብ በጣም ስለዚህ፣ በመለኮት ነው ሀዲስ የተጻፉት? በመለኮት ነው ሀዲስ የተጻፈው? በመለኮት ነው ሀዲስ የተጻፈው ነው። በመለኮት ነው። ምን አስረበሸሽ? በመለኮት ነው።

ነቢ መሐመድ ስለ ላ ለ ሰለም አላ ስብን ታላ መለኮታዊ ራእይ ሲያወርድላቸው ለሰቦች ያሳውቃል። ሰቦች ናቸው ይጻፉት። ነገር ግን ሀዲት የሚባለው ነገር የማነው ንግግር ከተባለ የአላ ስብን ታላ ንግግር እንደሆነ እናምናለን።

እንደዛ ሁሉ እንቀበለዋለን ብለሽ ተናገርሻል። ስለዚህ በጣም እናመሰግናለን። ነብዩ መሐመድ አይሻን በስድስት ዓመቷ አግብቶ በዘጠኝ ዓመቷ እንደተገናኘት የሚናገረው መለኮት ነው ማለት ነው። አይ እንደው መቼ ነው?

አላት እመልስልሻለሁ በስንት ሰዓት አዎ እመልስልሻለሁ ነገር ግን መጀመሪያ በጣም ጥሩ ልክ ስገባ ምን ዓይነት ቃል ተናግረሽ ነበረ ምን ስገባ ስለስላሴ መልስ

ብልግና ብልግና ጠውስዋለው። አንተ የምትማር ከሆነ አንተ ብልግናህን ይዘህ እዛው መቀመጥ መጥ ትችላለህ። እኔ ደግሞ እንደናንተ ባለጌ ስላልሆንኩኝ እስልምና የሚያስተምረኝ ስነስርዓት ስለሆነ ስነስርዓት ይዤ ነው። በምን መሰለሽ ነው? በመረጃ ነው። እኔ እና አንቺ ምንም ውልም ውልም የለም። እንደ እኔ ይወልሽ እንደ እኔ ወጣ ወጣ ወጣ እያደረግሽ ገለጥ አድርገሽ መውራት ነው። እዚህ ውስጥ ሰባት መቶ ሰው ነው የሚቀጥ እስልምናን ታደጊው እስልምናን ታደጊው እኔ ስላሰላፍበረባስተቄ ጠይቀሽ መልሼልሻለሁ። እሺ እናቱ ጥያቄ ጠይቀሽ መልሽ ግ አልመለስክልኝም፣ አልመለስክልኝም ብልግና አንተውና ወደ ጎንተውና ማለት ነው። ከዚያ በኋላ ሥላሴ አሁን ሥላሴ የሚለው አጎቴ መልስልኛል እሱን ያልፈልግም አላህ ስለሚባለው አካል ሰውን ወደ ምታጭበሩበት አላህን ንግባ ከስድስት መቶ አስር አረ በእናትሽ ተረጋጋ። ቆይ ይሰጣለስ ተረጋጋ። በማሳየው እሱን አሳይሃለሁ። ቆይ ቆይ፣ በማስረጃ አሳይሃለሁ። አሁን እኛ ውይይታችን የነበረው አጎቴ መልሶልኛን እሱን፣ አቡል ነፈስ ቅዱስ አንድ አምላክ የሚለውን ማስረጃ ስጠኝ ነው እያልክ ያለሁት። በጣም ጥሩ ማስረጃ ስጠኝ ስጠኝ፣ ይኸውልሽ ስለ ስላሴ። ቅድም ግልጽ አድርጊ በስንት ስርዓት ነገር ይሻለው አለቀ። አንቺ አሁን እንትን የሚገቡ ምንድን ነው ስለ አላህ